እንግዲህ ያጀማ አመናችሁም አለመናችሁም እህቶቻችን እኔ ጋር ሳይመጡ በፊት ሌላ ሚዲያ አናግረው ነበር። ሌላ ሰው በተለያየ ሰው ልጅን ያስለመኗት ያስለመኗት በተለያየ ሰው እባክሽን ብራችን ስጭን፣ እባክሽን እያሉ በተለያየ ሰው አስለምነዋታል። መረጃ አይደለ የሰው ልጅ መረጃ ነው የሚያስፈልግ። ኦኬ፣ ሙቤ እንደዛ ምትል ከሆነ መረጃ የሄደችበት ሚዲያ መረጃ መረጃ ልጻችሁ ትፈልጋላችሁ። ከእኔ በፊት እኔ ሚዲያ ላይ ሳለመጣው ሌላ ሚዲያ ላይ ቀርባ። እሺ መረጃ ማፊ ሙሽኪላ ለሁሉ ነገር ሁሉ ነገር መረጃ አለው። ይኸው ከዚህ በፊት ሌላ ሚዲያ ላይ ቀርባ ነበር ብያችኋለሁ። እንግዲህ ይኸው ተመልከቱ፣ ስሙ። ሰላም የተከበራችሁ እና የተወደዳችሁ የጦሳችሁ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም አሳሳቢ በሆነ አንድ ጉዳይ ላይ ነው እንግዲህ የትኩረት አድርጌ ይህን ቪዲዮ ወደ እናንተ የማደርሰው። በተለይ ደግሞ አረብ ሀገር የምትገኙ እህቶቻችን፣ አረብ ሀገር የምትገኙ ወገኖቻችን ትኩረት ሰልታችሁ ልትከታተሉት የሚገባ ቪዲዮ ነው። ምናልባትም ከአረብ ሀገራቶችም በተለያየ የዓለም ክፍል በስደት ላይ የምትገኙ ወገኖች በእንዲህ አይነት ተግባር ላይ ብዙ ጊዜ እየተሳተፋችሁ አልፎ አልፎ ደግሞ የመጭበርበር እና ሌሎችም አጋጣሚዎች ስለሚከሰቱ እሱ ላይ ትኩረት ሰጥታችሁ ሙቤ ሚዲያ ላይ ብቻ አይደለም። እነዚህ ልጆች ከእኔ በፊት ሌላ ሚዲያ ላይ ደውሉ አስጸይቃወታል። ስሟ የዚችን ጉድ ስሙት ላልሰማችሁ ትከታተሉ ጋብዛለሁ። ይህን ቪዲዮ ላይክ ማድረግ አትርሱ። ከዛ ባሻገር ሸር ብታደርጉ ሌሎችም ወገኖቻችን ሊማሩበት ይችላሉ እና ቪዲዮውን ላይክ እያደረጋል እዚህ ያላችሁ ደግሞ ታብታብ እና ኮፒ ሊንክ አድርጉ። ገንዘባቸው እህቶቻችን እንደተበሉ ከሙቤ በፊት ሌላ ሚዲያ ላይ ቀርቦ በሰው በዛ ሰው አስለምነው ለምነው ብዙ ነገር አለ እናንተ ማታውቁት። ስለዚህ ዛሬ ወጥታ እንደዚህ ቪዲዮ የሰራች እኔ የሚፈልገኝ እኔ እንደዚህ እኔ እንደዚህ እያለች እንዳለ የምታሽቀበጠው ይሄ ድራማ መስራት የለመደችው ነው። ገባችሁ?

ከዚህ በፊት ማንምን ነበረች? ሳውዲ እንደ ማንም ከዳማ አረብ ቤት ተቀጥራ የምትሰራ ነበረች አይደል? ሾፍቱ ኬፍ አሊዮም ከላስ ሳረት ተኩል ፉልስ ናስ የሰውን ገንዘብ ትበላለች ታጭበረብራለች። የሚስቴን ሶስት ሺ በልተዋል። አያችሁ፣ ሰላሳ ሺ ይኸው፣ የሚስቴን ሰላሳ ሺህ በልተዋል። ይኸው አስገባሃለሁ። ፎሎ አርጉት። አስገባሃለሁ። እሺ አስገባሻለሁ አስገባሀለሁ፣ ብራዘር አስገባሀለሁ። ትነግራን ይኸው ይወላችሁ፣ ኮሜንት አንብቡ። ይኸው ፊክስ የሚስቴን ሰላሳ ሺህ በልቷል። ሰላሳ ሺህ ነው አይደል ሰላሳ አራት መቶ ምናምን በቃ ጨዋታ አድርገውታል። ሲለውል አራት መቶ ሺህ በልቷል። ሁለት መቶ ሺህ አለ፣ መቶ ሀምሳ ሺህ አለ፣ መቶ አርባ ሺህ ዘጠና ሺህ ሰባ ሺህ ሞልቷል። አስገባሀለሁ ኦኬ ማሻአላህ አርባ አስር ሺ ሙሉአት አምሳ ሺ አሁን ቪዲዮን ትሰምታላችሁ። ይህን ቪዲዮ ትሰምታላችሁ። ከእኔ በ ደውሎ ሁሉ አናግሯቸኋል። ምን እንዳሉት ትሰማላችሁ፣ ትሰማላችሁ። ሙቤ ሙቤ ብቻ ነው አደለ? ለራሱ ጥቅም ለራሱ ምጣ፣ የማታውረው ነገር የለም፣ ማትቀባጠረው ነገር የለም። የእኔዎች አላ ይጠብቃችሁ። የጓደኛዬን አርባ ሺህ በልታለች። አላሁ አክበር ። ይኸው የጓደኛዬን አርባ ሺ በልታለች። አንብቡ አንብቡ። እኛ የሰው ሀቅ አንበላም፣ አላህን እንፈራለን ሙስሊም ነን። አቤት አቤት፣ አንቺቺ ለተናገርሽው ቃል ከግራና ከቀኝ መላይኮች አሉ ጽፈውታል። ቀኗን፣ ሰዓቷን፣ ታይሟን፣ ሰከንዷን ጽፈውልሻል። ያኔ አላህ ይጠይሻል፣ እንዲህ ብለሽ አልነበረም ወይ እነዚህ ልጆች እኔ ጋር መጥተው ሸኮ ያቀረቡት ሲልሽ ለዛ ቀን መልስ አዘጋጅ። ሰማሽ? ማሻአላ ሀምሳ ሁለት ሺህ። በቃ አሁን እናንተ ኮፒ ልንኮን አምስት ሺህ ያስገቡት እኔ ቢሊዮን አሳያቸዋለሁ። ስሙት ይኸው ስሙት ከዚህ በፊት ሌላ ሚዲያ ላይ ቀርባ ነበር ስላቸው አለመራት። ከመጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ። በቀጥታ ወደ ጉዳዩ ስገባ ከሰሞኑ በተለያዩ የማህበራዊ ድረገጾች፣ በቲክቶክ፣ በዩቲዩብ አረብ ሀገር ላይ የሚገኙ እህቶች በተለያየ አጋጣሚ ለራሳቸው ሊሆን ይችላል፣ ለዘመዶቻቸው፣ ለቤተሰቦቻቸው እቃ መግዛት ፈልገው እቃውን ለመግዛት ደግሞ በቀጥታ ለሚገዙላቸው ቤተሰቦቻቸው ሳይሆን ዩቲዩብ ላይ ለሚሰሩ ሰርፕራይዝ ለሚያደርጉ ማለትም አደራውን አገራት ሀገራት ከሚገኙ ወገኖች ተቀብለው ትእዛዙን ተቀብለው የሚሰራም ሆነ ምናልባት የትኛው ሚዲያ ላይ ቀርቦ ነበረ ወይም ደግሞ እነማናቸው አደራ የበሉት የአረብ ሀገር እህቶቻችንን ገንዘብ ከተቀበሉ በኋላ ማድረግ ያለባቸውን ነገር ሳያደርጉ እስካሁን የቆዩት እነማናቸው የሚለውን እኔ በቀጥታ አልገልፀውም። ምክንያቱም እሱን በዝርዝር መናገሩ ተገቢ ስላልሆነ በዋናነት ታዋቂ ነው፣ ይሄ ጉዳይ ነው። ይኸው ያናገሩት ልጆችም እሱን ያናገሩት ልጆች እዚህ አላቸው አላቸው የላቸውም ለእሱ ጋር ሄዳችሁ ተሸኮ ያቀረባችሁት አላችሁ የላችሁም? ጻፉልኝ። እሱ ጋር ሄዳችሁ ያቀረባችሁት ባለ ጉዳዮች አላችሁ የላችሁም? አለን በሉኝ። ይኸው አለን። እናንተ ናችሁ አይደለም ሸኮ ያቀረባችሁት እሱ ጋር። አዎ ከእኔ በፊት እሱ ጋር ሄዳችሁ አልነበረም? እኔ ጋር ሳትሄዱ እኔ ጋር ወንድማችሁ ሙቤ ጋር ሳትመጡ እሱ ጋር ሄዳችሁ አልነበረም? ሰላም አሌይኩም ወረመቱላ ወረከቱ ሀያቅ ላህታችን መርሀባ ትፈልጊ ናቸው፣ ሰላም ናቸው አለን የው እና እኔ ስለ ሳዳ ብዙ ጊዜ ነው ላይ ብላይ ወላሂ፣ እናንተ በምትገቡበት ሰዓት እኔ የለሁም። እኔም እንደ እናንተው እንደ ሄቶች የተበልቼ ማለት ነው፣ በእሷ የተነሳ እውነትን ለመናገር ብዙ ልጆች ያውቃሉ። እኔ ትዳሬም ፈትቻለሁኝ ማለት ነው። ትዳሬም ፈትቼ ተመልሼ ሳውዲ አረቢያ ያገብቻለሁ ማለት ነው። ዩቲውብ ላይ ኮሜንት ጽፋለች። የእሷ ላይ በእሷ የተነሳ ትዳር ፈትቻለሁ ብላ ጽፋለች። የዛሬ አመት እኔ ኢትዮጵያ ገባሁኝ፣ ልገባ ስል ቢያንስ ከሶስት አመት ከአራት ዓመት በፊት ነው እቃ የጠለብኳት። ለምሳሌ አንድ ሜትር አረብያ መጅልስ የጠለብኳት አምስት ሺህ አምስት መቶ በሆነበት ሰዓት ነው እህታችን ፎዚያ አወል የምትባል ፋጡማ ካሳው የምትባል ከአራት መቶ ሺህ ብር በላይ ጠልባታለች። እስካሁን ድረስ ግን በማሞኘት ላይ ናት። ሲፈልጋት ቴሌግራም ላይ ብሎክ ታረጋታለች፣ ሲፈልጋት እንትን ትላታለች። ፎዚያንም እንደዙ ለእህቷም ለእሷም እኔም አራቱ ነና የጠለብናት ዕቃ ማለት ነው ከዛ አራቱንን ጠል በናት ያንን መጅልሱን ሁሉንም ቀብድ ልከንላት ነበር። ቀብድም የላክንላት አለ የጻፈችልንም ሪከርድ ያረግንላትም እንዳለ በሙሉ አለ ማለት ነው። ከዛ እኔ እንደ አጋጣሚ ብዙ ነው የኔ ታሪክ። ልጅ የሞተብኝ ነበርና ወደ ሀገር ስገባ ስአዳ፣ እኔ ችግር ላይ ነኝ እንደዚህ እንደዚህ፣ እኔ ችግር ላይ ስለሆንኩኝ እባክሽን እቃዬን አድርሽልኝ ብዬ ለመንኳት። ሀቢባ ላይ ራሱን ለመግባት ብዙ ጊዜ ታግዬ ነበር። ግን ያው እንደኛ አይነት አንዳንድ ጊዜ ፈጠን ፈጠን ያለ ሰው እንጂ መግባት አይችልም። እና ብዙ ጊዜ ሀቢባ ላይ ታግዬ ሀቢባ ወንዳ ወንዷ ላይ እንደውም ድምጿ ወንድ የሚመስለው ላይ አቅርቢያት ነበር። ብዙ ጊዜ ለጥፋት ነበር እሷ ራሱ ከዛ ዛሬ ያደርስልሻለሁ፣ ነገ ያደርስልሻለሁ እያለችኝ ሀገር የገባሁ ሀገርም ሲገባም ሄርኩኝ፣ ስደውልላትም ቀጥታ እዛ ስደርስ ምንም ስልክም አታነሳም ማለት ነው። ከዛ ቀጥታ እዛ ስደርስ ሰው አሳየኝ ሳሊ ማርኬት ይላል። እሷ እንደምታወራው አይደለም፣ ሱቁ ባዶ ነው። ሄርኩኝ፣ ደርሶልሻል ያለችኝ ምንም የለም። ምን ሆኖ ነው? የት አለ የኔ ቃ የጠለብኩሽ የት አለ ስላት ምንም የለም ማለት ነው። አላገኘው የለም እኔ ታቀኛለ ይህን ትሰማለች ላኩላት ስለምታቅም ማለት ነው። ከዛ ሄድኩኝ መጅልሱ ሌላ ጊዜ ይመጣልሻል ብላ፣ ይህቴ ባል እንደ አጋጣሚ ተከትሎኝ ሄዶ ነበር። ሌላም እንደገና ሾፌር እኔ እንትን ያልኩት ይዤ ሂጅ ነበር እና እሱም እንዴት አርገሽ ይህን እቃ ይህን ያክል፣ ይቺ ልጅ አምናሽ ይህን ያክል ብር ሰጣሽ፣ እንዴት አርገሽ ይህን እቃ ተሰጫታለሽ አላት ብዙ ጊዜ ስአዳን አይታችኋት እንደሆን የመጋዘን ነፃ ነው ስትለን ነው እኛ የጠለብናት ታማኝናት፣ ስዴት እንደኛ ይተዋለ ብለን ነው እኛም የጠለብናት ማለት ነው። ከዛ እንደዛ ስታደርገን ሄርኩል ልክ ቀጥታ ሲሄድ አቧራ የለብቱም፣ ከየት ያምጡት? አንድ አልጋ ብቻ ናት እንትኗ ውስጥ የመጋዘኗ ውስጥ ያለችው አንድ አልጋ ብቻ ናት። እና አንድ ከበት በወይነ ጠጅ ነው። ይህን አልወስድም አሉ እንደ ሽምግልና ሆነው ያሹፌር ና የህቴ ባል ለስምንት ቀን ቀድር ሰተንሻል አረብያ መጅልሷንም ምን አንድም ዕቃ አልሰጠችኝም። አረብያ መጅልሷንም ሁሉንም ነገር ስጫት አሏት። ከዛ አረብያ መጅልሱን ትታ እየጠለብኳትን ያልጠለብኳትን በቃ ለምሳሌ አንዳንድ ደርዘን የጠለብኳትን ግማሽ አርጋ ነው የሰጠችኝ። ግማሽ አርጋ ሰጠችኝ። ስደውልላት መልሳ ያመጣ ሁለት ጊዜ። አንድ ጊዜ ሀያ ስምንት ሺ ብር ከፈልኩ ለእንትን ለመኪና አንድ ጊዜ አርባ ሰባት ሺህ ብር ከፈልኩኝ። ይህን ሁሉ ግን እቃ ብገዛ የራሴ ብገዛበት ከዚህ በላይ ነበር ማለት ነው። ከዛ ያንን ላከችልኝ የላከችልኝ መጅልስ እና ደግሞ እቃ ቀርቶ ነበር። ያንን መጅልስ አንጭ ስላት ሰውየው ቆይ ገና ነኝ እያለኝ ነው እንደዝ ነው እያለ ብትትደል ላይ ቆይታ መጨረሻ ላይ ምን ትለኛለች? በቃ ብርሽን ተወሰርሹ ሰጪ አለ ብለዛ ዛሬ የተገዛበት ዋጋውና እና ይህ አንድ አይደለም ማለት እንዴት እንደዚህ ትያለሽ? ተስማምተን ተሰርተዋል ብለሽ አልኳትኝ። ከዛ ያንኑን ብሩን ደግሞ ከለከለችኝ። ከዛ ባለቤቴ ምን እንዳለ ታውቃላችሁ? እሷ በልተው ሳይሆን ለሌላ ወንድ አብል ተሽው ነው አንቺ ከሌላ ወንድ ስትጀናጀኒ ለሌላ ወንድ አብል ተሽው ነው የአንቺ ጓደኞች መኪና እየገዙ እንደዚህ እያደረጉ በእርግጥ አዎ ይሄንን ገንዘብኔ ለባለቤቴ ልኬው በሆነ መኪናም ቀርቶ ሌላ ይገዛል ግን ሲሄድ በቃ ወንድ ልጅ ነው እቃ መግዛት ያቅም ብዬ እንደ ማንኛውም ሰው እቃ ጠልቤያት ነበር። ወላኪን ግን አላደረገችውም። ያንንም ብር ዘጋች። ስትዘጋጅ ቀጥታ እኔ እንዳጋጣሚ ሂዳለሁ። ከሚሴ ሂጄ ፖሊስ ጣቢያ ሂጄ በፖሊስ ከስሻት። እሷ ደሴ ያልሆነችውን ደሴ ነኝ ያለች ሳሊ ማርኬት የሚባለው የት ነው ብለን ሂደን ፖሊሱ ፖሊስ ጣቢያ ሲያስጠራት ሰራተኛውን ላከችው። እኔ ይሰማል እኔ አሁን ከኋላ ፎቶ ለማድረግ የፈለግኩት እሷን ነው እንጂ ወይም ባሏን ወይ እሷን ነው እንጂ እኔ አንተን አልፈለግኩትም ብሎ ሰራተኛውን መለሰው። ባልየው ሲጠራ እቤት ነኝ ያለውን ከቤት ውጭ ነኝ ያለ ደግሞ ከዛ እንደገና ያ ፖሊስ ለስምንት ቀን ቀጠረኝ ተመልሽ ወርቁኝ። በስምንተኛው ቀን እንደገና ደግሞ ተመልሽ ይጄ እሱቃቸው ዝም ብለን ሳንደውል እሱቃቸው ሄድን። ስንሄድ ባልየውን አገኘነው ወልዳ ተኝታለች አለ እንደዚህ እንደዚህ የእህቶች የእህቶችንም አብረ የጠለጉት አለ ምናምን ስለው ስለ እነሱ አይመለከትሽም። እናንተ ብዙ ነገር አይታችኋል አላህን አትፈሩም እንዴ ስለው ስለ እነሱ አይመለከትሽም ስለ ራስሽ ብርሽን ያውልሽ ብሎ ብሬን፣ ያንን ብር የአረብያ መጅልሱን ሰላሳ ስምንት ሺህ ብር ነበረ። ይሄን ያክል ይሄን ያክል ብላ ሀያ ስምንት ሺህ ብር ብቻ ነው ቆርጣ፣ አይሰጥም። የማያልቀው የሳዓዲና አሊ ጉዳይ እንግዲህ ተጣጥፎ ቀጥሏል። አንዷ እኔና እህቴ ለሶስት ሆነን አዘናት ነበር፣ እንግዲህ እስካሁን ድረስ የገባም የደረሰም ነገር የለም ትላለች። አንዷ ደግሞ ከባሌም ጋር ተፋትቻለሁ ልጄም ሞቶብኛል ብላ ትናገራለች። እንግዲህ ሰአዲና አሊ ጉዳይ በጣም በየጊዜው አዳዲስ አዳዲስ መረጃዎች እየወጡ ነው። እናም ደግሞ እነ ሳዲ ደግሞ በትክክል ወጥቶ መረጃም እየሰጡ አይደለም ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ እያልኩኝ ቤተሰብ ዊዱን ከወደታችሁ ላይክ እና ሼር እያደርጋችሁ ለቤት አዲስ የሆናችሁ ደውል ምልክቷ አመንካት እንዳረሱ እያልኩኝ ቤተሰብ። እንግዲህ የሳአዲ እና የአሊ ጉዳይ በየጊዜው አዳዲስ አዳዲስ መረጃዎች ሞቤ ቤት እየተከሰቱ ነው። እኔም ተበልቻለሁኝ እኔም ተበልቻለሁኝ እያሉ የመዳም ቅመሞች በየቦታው እየወጡ ነው ማለት ነው። አዲታችን እና ኢቴ ለሆነን ነው ታላቅ የታናሽ ሆነን ነው ያዘዝናት። እስካሁን ድረስ ግን ነገር ግን እቃችን ምንም ያደረሰችልን ነገር የለም ትላለች አንዷ። በሷ ምክኛት ከባሌም ተፋትቻለው፣ ልጄ ሞቶብኛል፣ በጣም ነው እንትን እያልኩኝ ትላለች አንዷ። ደግሞ ማትለው ነገር የለም። እንግዲህ ከሰማ ብዙ ነገር ነው። ምን ሚዲያ ላይ ከወጣም ደግሞ ብዙ ነገር ነው የሚወራው ማለት ነው። አንዴ ከወጣ ደግሞ በጣም አስቸጋሪ ነው። እናም ደግሞ እነሳዲ። አሊና ሳአዲ ለምን ላይ በገብታችሁ አታወሩም? በዚህ ጉዳይ እንግዲህ ብዙዎቹም እንደዛ እያሉ ነው ማለት ነው። እንደኔ እንደኔ ግን ላይ በላይ ገብቶ ቢያወሩ ጥሩ ነው ብዬ ነው ማስበው። ምክንያቱም ሳያ ሳአዲ እንግዲህ እኔ ላይ በላይ ገብቼ ከሱ ጋር አላወራም በማለት የእልህም ነገር አለ። እኛ እንደምናውቃችሁ ሳአዲና አሊ ጨዋ፣ ጎቦዝ፣ አሪፍ እናም ደግሞ ለብዙዎች አርአያ የምትሆኑ ለኛም እንደዚህ ብዙ ትምህርት የምንማርባችሁ ብዙ ነገር ደግሞ ምን ብዙ ብዙም ነገር ደግሞ የተማርናባችሁ ሰው ናችሁ። ስለዚህ እንደዛው እንዳላችሁ ግን ሆኖም ግን ሰው ተበልቻለሁ፣ ሐቄን መልሽልኝ እስካለ ድረስ ሐቅ ካለባችሁ እውነታዊ ወታችሁ ፍርጥር ጣርጋችሁ ማናገር ግድ ይላችኋል ማለት ነው። ምክንያቱም እልህ ተያይዞ ይሄን ነገር በውስጥ ጨርስ በውስጥ ጨርሳለሁ ማለት ግን ያው ጥሩ አይደለም። ለህዝቡም ደግሞ እንደዛ አርጋችሁ ላይ በላይ ገብታችሁ በሙቤቢ ሚዲያ ባትገቡ ራሱ በራሳችሁ ላይ በግባት ገብታችሁ ብትናገሩ ጥሩ ነው። እኛ ምናምናችሁ ጥሩ ሰው ናችሁ ማለት ነው። እናም ደግሞ ሙቤም ደግሞ እንደዛው ልክ ምናምነው ጥሩ ሰው ነው ማለት ነው። መጥፎ ነገርና ክፉ ነገር እናም ደግሞ ውሸት ነገር ሚዲያ ላይ እሱ አይጪንም ስለምናቀው ማለት ነው። እናም ደግሞ እና አሊንም ደግሞ በስነ ስርዓት ብታወሩ ጥሩ ይመስለኛል እንደኔ አሳብ ማለት ነው እንግዲህ ሚዲያው በጣም በጣም በጣም ብዙ ወሬዎች እየተዘዋወሩ ነው። ሚዲያ ደግሞ ለዚህ ነገር ደግሞ ማን ብሏቸው። ስለዚህ እንግዲህ ብዙ ነገር እየተወራን ያለው ማለት ነው። ቤተሰብ ወሰላም አሌይኩም ወራህመቱላ ወበረካቱ